እንደምና ገባት አስም ዛሬ የተዘናኘንበት ቀናችን እጅግ በታ ብሮ። ምክንያቱም ኢትዮጵያ ትናንትና ምን ነበረች? የትናንትና ታሪካችንን ስናስበው በዛሬ መነሻችን ይገልጻል ማለት ነው። ትናንትና እኔ የተራር ስምንት የአዲስ አበባ ታሪክን ተረካቢ ኮከቦች የሚለው ጥያቄው እና ኢትዮጵያ ትናንት ምን ነበረች፣ ዛሬ ምን ላይ ናት? ያለችው ትናንት መለሻችን ምን ነበረ? አሁን ያለንበት መድረሻችን ምን ይመስላል? አሁን ስላለው ነገር ማለት ነው። አዲስ አበባን ስንመለከታት እውነት ነው። ከአጥናፍ እስከ አጥናፍ ስንመለከታት እጅግ የቆረቆሰ ጨለማ የነበረ ማለት ያው አንዱ በአንዱ ተደራርቦ የነበረ ግን፣ ዛሬን ስንመለከት ታላላቅ ታሪክ ያላቸው መንግሥታት ኢትዮጵያን ሲረከቧት አዲስ አበባ ብለው ሲሰይማት ስሟ ግን አዲስ አበባ ነው። ስንመለከታት ግን አዲስ አበባ ነበረች። ምክንያቱም እንደምናየው መነሻችን መደመር መድበታችን ብንጽግነ። ስለዚህ አዲስ አበባ እንደ ስሟ አዲስ አበባ ለማድረግ ሁለት ፕሮጀክቶች ዋናነት ተይዘው የኮሪደርና ፕሮጀክቶች ፕሮጀክቶች እንደተያዙ ይታወቃል። ኮሪደር ስንመለከት እንደመለከት ለምሳሌ ተምሳሌት የሚሆነውን እናውቀዋለን። አራዳ አካባቢ ፒያሳ ምን እንደሚመስል እኔም እማኝ ነኝ። ምክንያቱም በሁለት ብር ድራፍት ጠጥቼበታለሁ። እኔ እማኝ ነኝ። ቤቱ ምን እንደሚመስል ፒያሳ ቁልቁዝ ብሎ አንዱ በአንዱ ላይ ገቢ ገንዘብ ለማግኘት ሲሉ ቤቱ ምን እንደሚመስል እናውቃለን። እኔ እማኝ ነኝ። ምክንያቱም ፒያሳ እንደ ስሟ ፒያሳ አልነበረችም። ዛሬ ግን ለፒያሳ እኔ እማኝ ነኝ። እንመልከታ ሽሮ ሜዳ በየዓመቱ ሰው የሚሞትባት ከአጽና ከሽሮ ሜዳ ካፍንጮ በር አንስቶ እስከ ላይ ደስንቆቶ ማርያም ምን እናያለን? በርካታ ሮሮ የምንሰማበት በየዓመቱ ማለት ነው። እኔ እማኝ ነኝ። ተመልከቱት ወንዝ ዳርቻውን ወረዳ ስድስት ላይ ምን እንደሚመስል እኔ እማኝ ነኝ። ቆጥ ላይ እኮ ነው የምንተኛው። እኔ እማኝ ነኝ። ባልና ሚስት ቆጥ ላይ ሲተሚላይ እናታይ ተደራርበው በደባል ቤት ውስጥ ሆኖ ቤቱ በተጨናነቀበት እናት እየፈከለች ቤቷን ጓዳዋን ለማሆን አልባስ በመንበስ እኔ እማኝ ነኝ። አዎ ትናንት ምን መስል ነበረ? ዛሬ ምን ላይ ነኝ ያለሁት? ተመልከተው ወንዝ ዳርቻ ወረዳ ስድስትን በጣም የሚጸዳዱበትን ሰዎች ሽንት ቤት የሚቆፍሩበት አተው ወንዝ ዳርቻውን ነው ሲያቆሽሹት የነበሩት። ዛሬ ግን አዲስ አበባ እንደ ስሟ አዲስ ለማለት እኔ እማኝ ነኝ። አዎ ደቡብ ማህበረሰብ ትናንት ምን ይመስል ነበረ? ዛሬ ግን ተደራጅቶ አንድ ላይ ሆኖ ሸማውን እየሰራ እና አስክተዋል እየተከለች፣ እኔ እማኝ ነኝ። አዎ ማወቅ ማለት ትናንት የነበረውን ዛሬ መለ ነው። ትውልድ ለትውልድ ላይ መስራት ነው ትሉ አልመለስታችሁ። እውነት ነው። እኔ እማኝ ነኝ። ትውልድ ላይ ነው የምንሰራው? እኛ እየሰራነ ትውልድ ይጠቅማል። እኔ እማኝ ነኝ? ትናንት ገበያ የምንነበረ ዛሬ ምን ላይ ነኝ? እኔ እማኝ ነኝ። እያደግን ነው፣ እናድጋለን። እኔም እማኝ። ትናንት ገበያችን ምን ይመስል ነበረ? ዛሬ ግን ሁሉም ነቅቷል፣ በስራ ጎዳና ላይ ተሰማርቷል፣ ለመስራት ሞራሉ ተነሳስቷል። ትናንትና ችግር ባለበት አካሄድ ላይ ንግዳችን ምን ይመስል ነበረ? ዛሬ የውጭውን ስታይል ተከትሎ ኮፒ ተደርጎ እኛ እንችላለን ትናንት እንችላለን ዛሬ ምን እንችላለን? ተስፋ አለን ማለት ነው። ለዚህ አንዳንዱ አደጋ እኔ እማኝ ነኝ እንደተባለው እዚህ ያለውን ትውልድ ደለጎ ነው ማሰብ የሚጠበቅበት። ታላላቅ ፕሮጀክቶች ይሰራሉ። ለምሳሌ በኦሮሚያ ክልል ላይ ትላንትና በመዶሻና በእንትስ ሲቆፈር በሰው ጉልበት ሲሰራ የነበረው ዛሬ በትራክተር እየተሰራ ነው። መሸፈን ይችላል። ነገ ጠቅመን እንበላለን። እኔም ማኝ ነኝ። ሚዲያውን ማየት ይቻላል ማለት ነው። ስለዚህ እኛ ማድረግ ያለበት እያንዳንዷን ነገር ተሞክሮ ወስዶ ለነገ ልን መስራት የሚጠበቀው አንዱን አንዱ ጠልፎ መጣል ሳይሆን በቅንጅት ማደግ ይጠበቅብናል። ስለዚህ መነሻችን መነሻችን እንደምናየው ወንድማማችነትን አጠናክረን ብልጽግናን መነሻችን አድርገን መሄድ ከቻለን ትናንትና ተምረን ነገር ወደፊት ማሻገር እንችላለን። ስለዚህ ለነገ ብልጽግናችን አሁንም ቢሆንም ለነገ ብልጽግናችን አስተሳሰባችን አመለካከታችን ከተቀየረ እኛ የተሻለ ሰው ሰው መሆን እንችላለን። ከትናንትና ተምረን ነገ የተሻለ መስራት እንችላለን። ለእያንዳንዱ የፕሮጀክት ካላላቅ ስራዎች ቅድም ተነስተዋል። አባይ ግድብ ሲዘመርነት የነበረው ዛሬ ግን እጃችን ይገባል። እኔም አየለኝ። እኔ የምትውልድ ነኝ። እናስቀጥላለን። እጅና ጓንት ነን። አብረን እናድጋለን። አመሰግናለሁ።